መስጊድ የአላህ ቤት መሆኑ እያወቀ ለራሳቸው ጥቅም ላይ ማውሉ እየዋሉ ያሉት ያሉ ወንድሞቼ፣ እህቶቼ አንድም ሰው እስልምናም ሆነ የትኛውም ሰው መስጊዱን የግለሰብ አድርጎ

መስጂድ የአላህ ቤት ጥሑር ንጹህ የሆነ የአላህ ቤቱ ነው። ወንድሞቼ ህቶት እኛ መስጅድ ላይ አንደራደርም ከማንም ጋር ወላሂ፣ ማንም ሰው ማንም እምነታችን እንዲነካ ማንም መስጅድ የኔ ነው ብሎ መስጅድ ውስጥ የሚደረገው መስጅዱ ነገብ ለመስጅድና ለመስጅድ ውስጥ የሚደረገው ነገር ላይ ማዋል እንጂ ለራሱ ጥቅም

ከነ ውጪ ከአላህ ውጪ ማንንም ማፍራት የለብንም። እውነት ላይ ነው መሞት ያለብን ወንድሞቼ። ብዙ ቦታ እያየን ነው፣ መስጂድ የኔ ነው ሲባል እየሰማን ነው። የተቋም ድርጅቱን ተቋም አይደለም እያል ነው። እንደ እፍድሪ ምክክር ኮሚሽን ላይ ሰማንያ ሶስት ሉክ ጸድቆ መጥቷል። የመጅሊስ ይህ መጅልስ የትኛው መስጂድ ኢትዮጵያ ውስጥ ከመስጊድ ከመጅሊስ ውጪ መሆን የለበትም። ካለበለዚያ ሌቦችና አጭበርባሮች ስለሚበዙ ለግለሰብ ከሆነ ለአጭበርባሮች አጭበርባሮች ነው የሚጫወቱበት፣ ወንድሞች ይህቶቹ። ስለዚህ በዚህ ታግለን ድምፃችን ይሰማ ብለን እየጠየቅን የነበርነው ጥያቆች ውስጥ መስጅድ ውስጥ መስጅድ በተቋም ይመራ፣ ማንንም ጣልቃ አይግባ። መስጊድ የግለሰብ አይደለም። የመስጊድ ለአንድ ጎሳ አይደለም። መስጅድ የአንድ አባወራ አይደለም። ወንድሞች እህቶቼ፣ የተኛም አልኸይር ሲሆን ሲገነባ ለአላህ ብሎ ገንብቶ ነው የሚወጣው እንጂ፣ አጅር ለማግኘት ነው የገነባው አጅር ለማግኘት ነው የሰራው። እኛ ደግሞ እነሱ አጅን ለማግኘት ሰደቀቱል ጃሪያ እንዲሆንላቸው ሰርቶ፣ እኛ ደሞ ለእኛ ነው እያ መስጊድ ውስጥ የሚደረገው ስራ፣ መስጊድ ውስጥ ያለው ገቦችን ለራሳችን የምናደርገው ጉዳይ። ለምንድን ነው መጅልስ ምክክር ኮሚሽን ተቋቁሞ የመጣው እኮ? አንደኛና አንደኛ መጅልስ እያገለገለ ያለው ፌዴራል የየትኛው መጅልስ ምክክር ኮሚሽን ላይ ጸድቆ እንደመጣ የትኛው ሙስሊም እየታገለ ያለው ዋና እና ዋና በሰላት በመስጅድ አይደራደርም። ሰላት ከሌለ ሙስሊም አይደለንም። መስጅድ ከሌለ ሰላት የለም ማለት ይቻላል። መስጅድ ነው የሚሰገደው ወንድሞች። ስለዚህ እኔ ማለት ይፈለግኩት የትም ቦታ ያለን ሰዎች ሙስሊም ነን ብለን ኮፊ አድርገን እደን ያለን ሰዎች መስጊድ ተቋም እንመራለን ብሎ ብለን ለግለሰብ ና ለግለሰብ ጥቅም አድርገን አንዳንድ ቦታ አኳንት የሌለው መስጅድ አለ። አንዳንድ ቦታ በራሳቸው አኳን ብር ገባ አለ። ወንድሞ አንዳንዶቹ መስጅዱን እንመራለን ብሎ ለአንዱ ሰ ሰው ራሰው ዴት ራሱ ካሸር ራሱ ኢማም በለ። ስለዚህ ወንድሞቼ ይሄ እያየን ዝም ካል፣ ወላሂ ነገ አማም አላህ አላህ ይጠይቀናል። ነገ አላህ ፊት ተጠያቅንን። ወንድሞቼ፣ መስጂድ የአላህ ነው። የትኛውም አንድ መንገድ እየመጣ እየሄደ የትኛውም ሰው ወንድሞቼ፣ እህቶች መስጂድ የአላህ ቤት መሆኑን እያወቀ ለራሳቸው ጥቅም ላይ ማውሉ እየዋሉ ያሉት ያሉ ወንድሞች እህቶች አንድም ሰው እስልምናም ሆነ የትኛውም ሰው መስጊዱን የግለሰብ አድርጎ